ሰላም ጤና ይስጥልኝ፣ ውድ የዩቱብ ቻናል የቤተሰቦች እና የፌስቡክ ጓደኞቼ፣ እንዴት ናችሁ? ደና ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ በቪዲዮ እንደዚህ ብቅ ብዬን እንድመጣ ያደረገኝ ነገር ቢኖር ተወዳጁ ድምፃዊ መሀመድ ስርጋጋ ከቀናት በፊት ወይም ከሳምንት በፊት ይህንን መልእክት አስተላልፎ ነበር አይደለም። መልጋን ሰርቼ ቪዲዮን በለቀቅኩ ማግስት አንድ ዩቱበር የመሀመድ ስርጋጋ መልጋ 2013 ብሎ የራሱን ሊንክ ለጥፎ የራሱን ሊንክ ለጥፎ ከጎኔ የለቀቀበት ሁኔታ አለ። ምክንያቱም ይሄ አስፈላጊ አይደለም። እኔ አለሁ እኮ በቃ የራሴን ዩቱብ ከፍቻለሁ። ጳጉሜ አንድ ቀን መሀመድ ስርጋጋ ዩቱብ ኦፊሻል ብዬ ከፍቼ ጀምሬ ያለሁ። እኔን ለመደገፍ ፈንታ ከእኔ ስር ስር አንዱ እንዲህ ተጨፈረበት ሽማግሌዎች ሰዎች ጨፈሩበት ብሎ ይለቃል። አንዱ የመመስጋጋ መልጋ እንደዚህ ብሎ ይለጥፋል። እኔን ለመደገፍ ያለባቸው ረጅም ዓመት የተጎዳሁት እያንዳንዱን ስራዎችን ስሰራቸው ተከፍሎኝ እንዳይመስላችሁ የሙዚቃ ቤት ባለቤት ለእኔ ከፍሎኝ እንዳይመስላችሁ እያንዳንዱን ከኬሴ እያወጣሁ የሰራኋቸው አልበሞች ናቸው። ይህንን መልእክቱን ከማስተላለፉ በፊት መልጋ የተሰኘ አዲስ ነጠላ ዜማ ለቋል። ነጠላ ዜማው ጥሩ ክሊፕ አለው። ሙሉ በሙሉ ጥራቱን እየጠበቀ ምንም ያልጎደለው ጥሩ ስራን እየሰራው ማሜ ማለት ነው። በዚህ አሁን በያዝነው ዓመት ነው የተለቀቀው እና በተመሳሳይ ሰዓት እና በተመሳሳይ ጊዜ ከሱ ቻናል ደግሞ ዳውን ሎድ ያደርጉትና ሌሎች ወደ ራሳቸው ቻናል ወስደው አፕሎድ ያደርጉታል። አፕሎድ ሲያደርጉት ወይም በራሳቸው ቻናል ይጭኑታል። በራሳቸው ቻናል ሲጭኑት መሀመድ ስርጋጋ 2013 ቢ ብለው ነበር ቻናላቸው ላይ የፖስተቱት። ማሜም ይህንን አይቶ ካች ብሎ በግልጽ ወጥቶ ባይናገርም ይሄንን አስተላልፏል። እንኳንስ ፌስቡክ ፎቶዬና ስሜን ልትጠቀም አይደለም የሰራኋቸውን ካሴቶቼን በሙሉ ለየትኛው ሚዲያ ፈርሜ ሰጥቼ አለቅ። ቀጥሎ መሐመድ ስርጋጋ ለስልጤ ማህበረሰብ ወይም ለስልጤ ብሄር ትንሽ አይደለም የሰራው ትልቅ ስራን የሰራው ትልቅ፣ ለስልጤ ትልቅ ባለውለታ ነው መሐመድ ስርጋጋ። መሐመድ ስርጋጋ ከ19 ሰባሰባት ወይም ከ1979 ጀምሮ እስካሁኑ ጊዜ ድረስ እየሰራ ያለ ብዙ ነገሮችን የሰራ ብዙ ስራዎችን ለህብረተሰቡ ያበረከተ ብዙ ነገሮችን በስራዎቹ የዳሰሰ ትልቅና አንጋፋ የስልጤ ድምፃዊ ነው። መጀመሪያ ሰባሰባት መጣውና ገባው መልሼ በሩ እዛ በኋላ ወደ ሰማንያ ሰባ ዘጠኝ መጥቼ እንደገና ተመልሼ የገባው ከዛ በሰማንያ አንድ ለአንዴና ለመጨረሻ ጊዜ ጠቅልዬ የመጣሁት ማለት ነው። የስልጥኛ ድምፃዊ ነው። ከዚህ በመቀጠልም ይህንን በማስመልከት እኔ እውነት ይሁን ውሸት አላውቅም። ከስንት ዓመት በፊት ሪያድ አምጥተውት መኪና ገዝተው ምን ብለው ቁልፍ ሰጥተው ኢትዮጵያ ላኩት። ዘፈን አትዝፈን ብለው ላኩት። ከዛ በኋላ ድጋሚ ዘፈነ ምናምን የሚልም ነገር እኔ ሰምቻለሁ። ይህ ነገር እውነት ነው ውሸት ነው፣ መሀመድ ስርጋጋ በራሱ ኦፊሻል ዩቱብ ቻናሉ በዚሁ ታገኙታላችሁ። የመሀመድ ስርጋጋ ቻናል ላይክ እና ሰብስክራይብ በማድረግ ተከታተሉት። ስለነዚህ ነገሮች እኔ በግሌ ማወቅ እፈልጋለሁ። ለምን ከዚህ በፊት መጥቶ ሪያድ ላይ መጥቶ መኪና እንደተገዛለት ከዛም ኢትዮጵያ እንደገባ ከዛም ደግሞ ድጋሜ ዘፈን አልዘፍንም ብሎ ነበር የሄደው እንደገና ዘፈን የሚሉ አሉ። እንደገና ደግሞ አምጥተውት ብዙ ነገር ብዙ በደልና ብዙ ግፍ አድርሰውበት ነው መልሰው እየላኩት የሚሉም አሉ። ሌላው ሲቀጥል ኮንሰርት ሊሰራ ወይንም የሆነ ሪያድ ላይ ገሰር ተከራይቶ እስትራሃ ይዞ ወረቀት በትኑ ከጨረሰ በኋላ እኔ ሙጠዋለኝ በሚሉ ሰዎች ያ የከፈለው ነገር የሙዚቃ መሳሪያ ተከራይቶ ነበር። በዛ በዛ ነገሮች ክሳራ አስመትተውት ወደ ኢትዮጵያ ላኩት። ለምን መሀመድ ስርጋጋ በበሪያድ እንደዚህ ተደርጎ ኢትዮጵያ ገባም የሚሉ እውነት ነው ውሸት ነው። እኔም እንደሰውን የሰማሁት ምናልባት መሀመድ ስርጋጋ በራሱ ሊናገረው ይችላል። ማለት መሐመድ ስርጋጋ ከድሮ ከታጋዮቻችን ጋር ታግሏል ብቻ ብዙ ቦታዎችን እንደሰራ ማረጃዎች አሉ። መሐመድ ስርጋጋ ከነ ፋሲል ደሞዝ ጋር ብቻ ከኦሮምኛ፣ ከጉራጌኛ፣ ከሌሎችም አርቲስቶች ጋር ከ1979 ጀምሮ እስካሁን ድረስ እየሰራ መሆኑን ያው እኔም ስጎረጉር ያገኘሁትን ማለት ነው። ብዙ ሰርቷል፣ ብዙ ለፍቷል የሰራበትን ደግሞ እያገኘ አይደለም ነው የኋላው ከሌለ የለም የፊቱ እንደሚባለው እኔ ለመናገር የፈለግኩት ምንድነው ማንስ ስርጋጋ ስራዎቹ እንደዚህም ሆኖ መጀመሪያ የስልጤ ማህበረሰብ የስልጤ ብሔረሰብ ከጉራጌ ጋር ከጉራጌ ባለስልጣኖች ጋር እንዲላቀቁ ብዙ ትግሎችን በእግራቸው ብዙ መንገዶችን አቋርጠው ብዙ ጉዞዎችን እያደረጉ ምድር ጦር ኦርኬስትራ እንደዚሁም ከምድር ጦር ኦርኬስትራ የተቀረስኩበት ዘፈን አለ። እነዚህን ሁሉ ችግሮችን አልፎ ዛሬ ላይ እዚህ ደርሶ ደግሞ አሁን ጥሩ ነገር መጥተዋል፣ ቴክኖሎጂው መጥተዋል። መሀመድ ስርጋጋ ስራዎች ዩቱብ ላይ ገብታችሁ መሀመድ ስርጋጋ ብላችሁ የምትጽፉ በሁሉም ዩቱብ ላይ መሀመድ ስርጋጋን እንታገኙታላችሁ። አብሶ በስልጤ ተወላጆች ላይ ማለት ነው። ነገር ግን መሀመድ ስርጋጋ በሰራው ስራ አልተጠቀመም። ዛሬ አመት አካባቢ ይሁን አረቅ የዛሬ አመት አካባቢ ጅዳ የሐላባ ማህበረሰብ የሆነ በዓል ሊያከብሩ የሐበሬ ሐላባ ማህበረሰቦች የሆነ በዓል ሊያከብሩ ከዙልፋ ጋር ከዙልፋ አካባቢ ነው፣ ጀማል አላቅ ከዙልፋ ጋር ጠርተውት ጅዳ ድረስ ማለት ነው፣ ጅዳ ድረስ ጠርተውት መጥቶ ምን ላሉ ተቅላህ አትሄዱ ትቅላ እንዳትሄዱ እንደዚህ እንዳታደርጉ፣ እንደዚህ እንዳታደርጉ እንዳትሄዱ ማመሰጋገር ሊመጣ ነው ምናምን እያሉ በየግሩፕ እያወሩ ትንሽዬ ሰው ናቸው ትንሽዬ ሰዎች ናቸው የሄዱት እዛ ሌላው ለመሀመድ ስርጋጋ የክቡር ዶክተር የተሰጠውታል በሰሜን አሜሪካ የሚኖሩ የስልጤ ብሔር ተወላጆች ይህምንም ቅርብ ጊዜ ነው የማውቀው። በሰሜን አሜሪካ የሚኖሩ የስልጤ ብሔረሰብ ተወላጆች አስበው ለዚህ ሰውዬ ይገባዋል ብለው ለሱ ብቻ አይደለም። ለዶክተር አሊኑርም ሰተውታል። ለዶክተር አሊኑር ለዶክተር መሐመድ ስርጋጋ የዶክተሬት ክብር ሸልም ይገባቸዋል በማለት ሸልመዋል። ሌላም እነዚህ ሰዎች በተወሰነ መልኩ ድጋፍ አድርገዋል። ሊመሰገኑ ይገባል። ያደረጋችሁትም ነገር ጥሩ ነው፣ እናመሰግናለን። እኔ በግሌ ነው የማመሰግናችሁ። ጥሩን ያደረጋችሁት ክበሩልኝ ብያለሁ። መሐመድ ስርጋጋ ድምፃዊ ብቻ አይደለም። ዘፋኝ ብቻ አይደለም፣ ታጋይ ነው። እኛ በፌስቡክ አይደለም ለስልጤ የታጋል ነው። ረጅም ጉዞ በእግር እየኳተንን ካልቺ ወሬሮ ጎመሮ ካልቺ ከቡታጀር አልቺ ወሪሮ ከጎመሮ ኩተሬ ከኩተሬ ወራቤ ከታጋይም ብቻ አይደለም ታሪክን ሀጀልዬ ማለት ከአባታቸው ዑመር ዑስማን ከእናታቸው መሪሃ ከሳውዲ አረቢያ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሐሰን እና ሁሴን ቤተሰብ የምትመዘዝ ስትሆን ሐጅ ሐጅ ሐጅልየን አባት ኡመር ጋር የተጋቡት እዛው መካ ሳውዲ አረቢያ ውስጥ ነው። ከዛ ተያይዘው በስተምስራቅ ምስራቅ መተው ወደ ሐረር፣ ከሐረር ቀስ በቀስ ወደ ስልጤ አሁን ዞን የሆነው ስልጤ ኡምናን ምስራቅ አዘርት በርበሬ ወረዳ ኡምናን የሚባለው ሰፈር ላይ ነው የሰፈሩት። እስኪ ቻናሉን ግቡና ስሙት። ይህን ስልጤ የሚባለው ብሔር ከየት መጣ፣ እንዴት ሆነ፣ የት ሄደ፣ የወዴት ገባ የሚለውን ነገር እያንዳንዱ ነገር የታሪክም ነጋሪያችን ነው፣ የታሪክም መምህራችን ነው። በድምፁ እና በስራዎቹ ያልዳሰሰው ምንም ነገር አለ ብዬ አይደለም። ብዙ ነገሮችን ሰርተዋል። መልእክት አለው እያንዳንዱ ስራዎቹ ትልቅ ታሪክ አላቸው። ዝም ብለው ተጽፈው የተዘፈኑ አይደሉም። ወደፊትም ይሠራል። ሌላው ምንድነው የመሀመድ ስርጋጋን ስራዎች ብዙዎች ናቸዋል። እኔ እኔ ራሴ መልእክት ነው ማስተላልፈው፣ ደማሽቃ ወጥም ምናምን አይደለም። ማለት ይገባዋል ብዬ ነው መሀመድ ስርጋጋ የራሱን ቻናል ከፍቷል። እስከዛሬ ተጠቅመንም ከሆነ ተጠቅመናል። በሱ ስራዎች መስማት ስንፈልግ በራሱ ቻናል እየገባን እንስማው። የጫናችሁም ሰዎች ደግሞ ድሌት አድርጉ። ይሄ የሱ መልእክት ነው፣ ስሙት። ፌስቡክ ፎቶ እና ስሜ ልትጠቀም አይደለም። የሰራቸውን ካሴቶች በሙሉ ለየትኛው ሚዲያ ፈርሜ ሰጥቻለ። ፈርሜ ሰጠውት አንድነው የሚለውን የአማርኛ ዘፈኔን ለአድማስ ሚዲያ ላይ ሰጠውት ቻናል ያላችሁ ሰዎች የመሀመድ ስርጋጋን ቻናል ዘፈኖቹን ስትለቁ ነበራችሁ እስከዛሬ። ስለዚህ ዛሬ የመሀመድ ስርጋጋን ቻናል ልታስተዋውቁለት እና በቻናላችሁ ሼር ልታደርጉለት ይገባል። መሀመድ ስርጋጋ ምላሽ እንዲሰጥበት የምፈልገው ነገር ምንድን ነው? ከዚህ በፊት ሪያድ መምጣቱ ይታወቃል። ሪያድ መምጣቱ ይታወቃል። ሪያድ ከመጣ በኋላ ደግሞ ምን አደረገ? እንዴት ሆነ? ምን ሆነ? የሚለውን ነገር በራሱ ቻናል እንደሚመልስ ተስፋ አድርጋለሁ። ጅዳ መጣ፣ ምን አጋጠመው? እንዴት ሆነ? በራሱ ቻናል እንደሚመልስ እጠብቃለሁ። ሌላ በትግሉ እንዴት ነበር? ድሮ ከጀመሩበት ጊዜ እንዴት ነበር ጀምሮታል? እየቀጠለ እንደሚነገረን ይህንንም አምናለሁ። ሊገዝ ነኝ እስካሁን እንደነበረን ቆይታ እጅግ እያመሰገንኩኝ በቀጣይ በሌላ ተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።